ዓለም አልተገባቻቸውም የዓለም ነጸብራቅ የዓለም ድምቀት ለነሱ ምንድን ነው ዓለምና አምሮቷን ትተው የመነኑት ፍቅረ ክርስቶስን ናፍቀው አይደል ከዚህ ድካም ከበዛበት ሥጋን ነፍስን ከሚያቆሽሹ የድካም ዓለም ትተው ክርስቶስ በበረሃን ፈልገው ረሃብና ጥሙን ውርጭና ብርዱ የሚፈራረቅባቸው በክርስቶስ ፍቅር ተነድፈው አይደል? ስለ ዓለም፣ ስለ ሀገር፣ ስለ ቤተ ክርስቲያን ድንበር ስለሚጠብቁት ቀን ከሌት እየጸለዩ የሰማዩ መስኮት ለገበሬው እንዲከፈት የዘራው እንዲበቅል፣ ካህን ከደብሩ ታቦትን ከመንበሩ ጠብቀው እግዚአብሔር እያሉ በንባ ስለኛ የሚመጸልዩ ገዳማውያን አባት መነኮሳት፣ እናት መነኮሳት ያሉበት፣ ፈዋሽ ጸበል፣ ከጸበሉ ዋሻ የማር እምነት የሚገኝበት የሙትአንሳ ማር ቅዱስ ሚካኤል አንድነት ገዳም ከአዲስ አበባ ታላላቅ የቤተ ክርስቲያን አገልጋዮች የምታውቋቸው መላከ ሰላም ቀሲስ እንግዳ ወርቅ፣ መምህር አንተን አበበ፣ ዘማሪ እንዳለ ደረጄ፣ ዘማሪ ዲያቆን ቀዳሜ ጸጋ ዮሐንስ፣ ዘማሪ መምህር ይትባረግ ተገኝ ዘማሪ ዲያቆን በኃይሉ ተበጀ፣ ዘማሪ አዜብ ከበደ፣ ዘማሪ ትምህርትነሽ ጥላሁን፣ ዘማሪት ሲስተር ሕይወት፣ የዜማ ዕቃ ባለሙያዎች፣ የተለያዩ የሚዲያ አካላት በማህበረ ቁስቋም ማህበር ጥሪ አቅራቢነት ጉዞ ተዘጋጅቶ ከሌሊቱ 10 ሰዓት አዲስ አበባ ኤርፖርት የደረሰ ነው። እንደዚህ በርከት ያለ አገልጋይ ያለበት ጉዞ ሲደረግ የመጀመሪያ በመሆኑ በጣም ደስታ ከፊታቸው ይነበባል። ጎንደር ኤርፖርት ደረስን። ወደ ተዘጋጀልን መኪና አቅንተን ጉዞአችንን ጀመርን። ሰላም ጤና፣ ፍቅር በያላችሁበት ይድረሳችሁ። የመባ ሚዲያ ነው። በመላው ዓለም የምትገኙ የመባ ሚዲያ ተከታታዮች፣ ዛሬ እንግዲህ በርካታ ዘማሪያን ወደ ጎንደር የተገኙበት አብይ ምክንያት ምንድን ነው? በጣም ብዙ በሚዲያው የምታውቋቸው በቤተ ክርስቲያን አገልግሎት የምታውቋቸው አገልጋይ ዘማሪያንና መምህራን በርካታ የሚዲያ አካላት በጣም ሁሉም ተሰብስበው አንድ ቦታ ላይ ከትመዋል። ምን ተፈጥሮ ነው ጎንደር ላይ የተገኙት የሚለውን ነገር ከራሳቸው አንደበት የምንሰማ ይሆናል። ህዊ፣ እንዴት ነው ጎንደር? እንግዲህ ከራሳችን እንጀምርና የመጣንበት ነገር በጣም አስገራሚና በጣም አስደናቂ የሆነ ቦታ ነው። ይህን ቦታ ለተመልካቾቻችን በምን አይነት መንገድ ነው እስቲ ከአንቺ ቅድሚያን ጀምርና ተመልካቾቻችንም እንግዶቻችንንም እናቀርባለን። እጅግ በጣም ደስ የሚል ነበረ። ብዙ በረከት አግኝተናል። የሚደንቁ እናቶችን አባቶችን አይተናል። ከጸበሉ ከእምነቱ በረከትን ተካፍለን መተናል። ለወደፊቱ ለሱባኤ የሚሆን የአማረ ቦታ ነው። ሌሎቹም እንዲመጡ እየጋበዝኩኝ ነው አስተያየት የምሰጥ። በጣም ደስ ይላል። ተመልካቾቻችን በጣም ድንቅና የበረከት ቦታ ቅዱሳን አባቶቻችን በጸሎት እናቶቻችን በጸሎት የሚተጉበት አስደናቂ ገቢረ ተአምራት የሚፈጸምበት ድንቅ ቦታ ይሄ ቦታ ከእንግዶቻችን አንደበት ደግሞ ምን ይመስላል የሚለውን ደግሞ እንሰማለን። በጣም እጅግ የምትወዷቸውና የምታከብሯቸው በአገልግሎት የምታውቋቸው ዘማሪያን እንጋብዝላቸዋለን። በቅድሚያ አባታችን መላከ ሰላም ቀሲስ እንግዳ ወርቅ እጅግ የምንወዳቸው የምናከብራቸው አባታችን እንግዲህ አብረውን ከኛ ጋር እና ያሉት እሳቸውን ስሜት ደግሞ በጋራ እንመለከታለን። መላከ ሰላም እንኳን ደህና መጡልን። እንኳን እናንተም በሰላም ጠበቃችሁ። ምንድን ነው ማለት ያሁን ይሄ ይሄ ሁሉ አገልጋይ ለመጀመሪያ ጊዜ ማለት ይቻላል አንድ ቦታ ላይ ተሰብስበው ምን አስደናቂ ነገር ለማየት ነው? የት ነው ያለ ነው? በእርግጥ ይሄን ስብስብ በጣም ነው የወደድኩት። ምክንያቱም የበፊት ትዝታችንን ነው የመለሰው። እንደዚህ ተሰባስበን በዚህ በቅርቡ ዓመታት አላገለገለም። በፊት ግን እንደዚሁ በህብረት በየገዳማቱ እየሄድን በጉዞ መልኩ እግዚአብሔር እናመሰግናለና ያ የጥንቱ መንፈስ የተመለሰ ነው የሚመስለኝና ተደነቅበታለሁ የስብስባችንን ሁኔታ አሁን ደግሞ እጅግ የምንወደውና የምናከብረው ወንድማችን የቀንዲል ሚዲያ ባለቤት ሊቀ ዲያቆን ቀዳሜ ጸጋ ዮሐንስ በመካከላችን በዚህ ጉዞ ከበርካታ አገልጋዮች ከታደሙት አንዱ ነው እንኳን ደህና መጣህ ወንድማችን እንኳን በእውነት በጣም ደስ የሚል ቆይታ ነበረን የነበረን በጉዞ ወቅት። በዚህ ጉዞ ወቅት ወንድማችን ዲያቆን ቀዳሚ ጸጋ እንዴት ነበር ጉዞ? ምን ይመስላል? በጣም ጥሩ ነው። ያው ሆነን ለመናገር እስከዛሬ ከምናደርጋቸው የገዳማት ጉዞ ትንሽ ለየት ያለ ጉዞ ነው። የመጀመሪያው እንደዚህ በህብረት መጓዛችን ከአገልጋዩም ጋር ወንድማዊነትን ፍቅርም የሚጠነክርበት አይነት ጉዞ ነው። በጣም ከዘጠኝና ከአስር በላይ አገልጋዮች በህብረት በአንድነት ሄደን ገዳማትን ስንሳለም ወይም ደግሞ ገዳም ላይ ቆይታ ስናደርግ ለሶስት ለአራት ቀን። ሁለተኛ ነገር ደግሞ እዛ ስንደርስ ደግሞ እኔ አልጠበኩም። በሚዲያ ማቀው ነው ገዳሙን፣ በተለይ በቲክቶክ ነው ማቀው። የሰማሁት ነገርን በዓይኔ ለማየት ይችያለሁ በጎ ነገርም እነዚህም የሚያሳዝንም ነገር ተሰምቶኝ ሁለት አይነት ልቦኜ ነው እስካሁን የተጓዝኩት ማለት ነው። ከተጓዦቹ አንዷ የሆነች ተወዳጇ ዘማሪት ምርት ነሽ ጥላውን ደግሞ ምን እንደተሰማት እንጠይቃታለን። ምርትዬ በጣም ደስ የሚል ጉዞ እንዳደረግን ሁላችንም እናውቃለን። በዚህ ጉዞ ምን ተሰማሽ? ምርትዬ፣ አመሰግናለሁ ይይ እሞት ሸህቴ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ትልቅ በረከት አግኝተን የመጣንበት ቦታ ነው። እግዚአብሔር የተመሰገነ ይሁን። የገዳሙ የአባቶቻችን በረከታቸው፣ ጸሎታቸው ቤተሰቦቻችንን፣ ሀገራችንን ይጠብቅልን። በጣም ደስ ብሎኛል። አመሰግናለን። በአይል የኛ ያው ባያ ነው የምንለው ወንድማችን በጣም የሚያዝናናን የሚያስደስተን በዝማሬው ደግሞ እንደዚሁ ልቦናችን የሚያረሰርስ ወንድማችን ነው። አሁን ከነበርንበት ገዳም ምን አዲስ ነገር አየ? እንዴት ነበረ ቆይታ? በጣም ደስ ይላል ምክንያቱም እነዚያ ያየናቸው ገዳማውያን ዓለምን ትተው ለእግዚአብሔር ለነፍሳቸው ያደሩ በመሆናቸው ያው ከዛ የምንገነዘበው ሰው ዓለሙን ትቶ ነፍሱን ለእግዚአብሔር ማስገዛቱን የምናይበት ነውና እኛም ደግሞ ከነበርንበት ዓለም ወደዚያ ስንሄድ ለራሳችንም የመንፈስ እርካታ አግኝተን ነው የመጣ ነው። ብዙ የተመለከትኳቸው ድንቅ ነገሮች ስላሉ ማለት ነው። አሁን ደግሞ ከኔ ጋራ ቆይታ የሚያደርገው ወንድማችን መምህር ዘማሪ ዲያቆን እንዳለ ደረጀ አብሮን ከኛ ጋር ይገኛል ወንድማችን ዲያቆን እንዳለ ደረጀ እንኳን ደህና መጣ እንኳን ደህና ቆየህ የመባ ሚዲያ እንግዲህ የተወሰነው ቆይታ እያደረገን እንገኛለን በነበረን ቆይታ በነበረን የአገልግሎት ጊዜ ምን ይመስል ነበር እንዴት ነበረ ቆይታ በእውነቱ የነበረን ቆይታ እጅግ በጣም ያማረ ጥሩ ጊዜ የነበረን በገዳም የነበረን ቆይታ መንፈሳዊ በረከትን መንፈሳዊ የሆነ ስንቅን የሰነቅንበት እጅግ በጣም ውብ የሆነ ያማረ ቆይታ ነበረ። ውድ ተመልካቾቻችን፣ የመባ ሚዲያ ተከታታዮች እስከ መርሃ ግብራችን ፍጻሜ አብራችሁን እንድትሆኑ አሁንም መልእክታችን የላቀ ነው። አሁን ደግሞ በመካከላችን እጅግ የምንወደው እና የምናከብረው መምህራችን መምህር አንተነህ አበበ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግቢ ቅዱስ ገብርኤል መንበረ መንግስት ግቢ ቅዱስ ገብርኤል ቤተክርስቲያን የስብከተ ወንጌል አገልጋይ የሆኑት በመካከላችን አሉ። መምህር አንተነህ ደህና ይስጥልን፣ እንኳን ደህና መጡ። እንኳን ደህና ቆያችን ነው የተከታተሉን ያሉ የመባ ሚዲያ ተመልካቾቻችን ስላለንበት እና ሄደን ደርሰን ስለተመለስ ነው፣ አንዳንድ ጉዳዮች እየተነጋገርን ነው። በነበረን ቆይታ ቦታው ላይ የነበሩ በጣም ጥሩና አስከፊም ገጽታዎች ያሉትን ነገሮች እንደ አጠቃላይ ምን ይመስል ነበር ለተመልካቾቻችን ቢያጋሩልን። እግዚአብሔር ይስጥልን። እንግዲህ በጣም ጥሩ ቆይታ ነበር። ጥሩ ጊዜ ነበረ ከጎንደር ሙትአንሳ ማር ቅዱስ ሚካኤል ገዳም ድረስ 149 ኪሎ ሜትር ፒስታ መንገዶችን ተጉዘን ቦታው ላይ ደርሰናል። ባየነው ነገር ደግሞ እጅግ በጣም ደስ የሚል ልብን የሚገዛ እጅግ ውብ የሆነ መንፈሳዊ ስፍራ ነው የነበረው። በቦታው ላይ እንግዲህ እግዚአብሔር ፈቅዶ በረከት አግኝተን ቦታውን ተሳልመን ከቦታውን በረከት አግኝተን ከአባቶቻችን ጸሎት ተቀብለን እንግዲህ መጥተናል፣ እግዚአብሔር ይመስገን። ገዳሙ ላይ እጅግ በጣም አስደናቂ የሆኑ ነገሮችን ተመልክተናል። ከመነኮሳቱ ጽናትን፣ ውጣ ውረዱን ስናየው በጣም እጅግ ድንቅ ድንቅ በሆነ ሁኔታ መነኮሳቱ ስለ ሀገር፣ ስለ ቤተ ክርስቲያን፣ ስለ እኛ ሲጸልዩ ድካማቸውን ስናይ እጅግ በጣም የተማርንበት ቅዱስ የሆነ ስፍራ ነው። የመነኮሳቱ ሕይወት በጣም ከባድና እንደው ውጣ ውረዱ በጣም አስቸጋሪ ነው ለእነሱ በእውነት እግዚአብሔር ጽናቱን ብርታቱን ሰጥቷቸው ያሉበት ሁኔታ ለነሱ ከጸሎት ጋር እግዚአብሔርን ከማግኘት ጋር ተመችቷቸው እነሆ ከእግዚአብሔር ጋር እየኖሩ ነው ያሉት ገዳማውያኑ ስንመለከት እጅግ ልባችን ተነካ የበረሃው ከባድ መሆን የውሃ የመብራት አለመኖር እጅግ ፈታኝ እንደሆነባቸው አስተዋልን እናት መነኮሳት በጥቂት የማረፊያ ቦታ የተሰራላቸው ቢሆንም የአባት መነኮሳት ግን ምንም እንዳልተሰራላቸው ታዘብን። በጎብኝታችን ወቅት ገዳማ ያሉ እዛ እንዲህ አይነት ሰዓት የሚወርድበት በረሃ ላይ ከታች ሰዓት ከላይ ሰዓት በጣም ከባድ ነው በረሃው እና እዛ በረሃ ላይ እንደዛ ጸንተው የሚሰሩት የእደ ጥበብ ውጤቶች አሉ። ገዳማውያን በጉብኝት ሰዓት መጥተው ለሚገበኙ ሰዎች የሚያደርጉት አሁን የለበስኩ አይነት ፎጣ፣ ኮፍያ፣ ወይባ የተለያዩ ነገሮች ይሰራሉ። ና እዚ አይነት ምስራት እንዴት ታያቸዋለት? እናቶቻችን በተለይ ሰኒት እናቶቻችን መነኩሳያት ሁን ለምናገር ምን አለመሰለ የመጀመሪያው ሁለቱ ሀሳብ ያልኩት ያዘንኩበትም የደረሰትኩበትም የሚለው የተደሰትኩበት የመጀመሪያው ደጃ በጣም እዛ በረሃ ላይ የመጀመሪያው እናቶች ገዳማውያን፣ አባቶች ገዳማውያን መኖራቸው በጣም ለምን ያክል ያስደስታል። ሁለተኛ እኛም ለበረከት እንድንጠራ ያስቻለን እዛ ጋ ገዳማውያን፣ ቤተክርስቲያን፣ የጸሎት ስፍራ በመኖሩ ነው። ከዚህ ተነስተን ቤተክርስቲያን ልንሳለም የሚሄድ ነው። ሁለተኛ ነገር ደግሞ እጅግ በጸበሉ ፈዋሽ የማር እምነት ያለበት በጣም ተዘዘሪ ባደመጥኳቸው ምስክርነቶች እጅግ የሚያስደንቅ የሚያስደንቅ ታምራት ገቢረ ታምራት የተፈጸመበት ቦታ መሆኑ በዛ ቦታ ላይ በመገኘቴ በጣም ተደስቻለሁ። ሌላው ደግሞ እናቶች ገዳማውያን ያየሁት በተሰራላቸው በዓት ለመኖር ሳይሆን በዓቱን ቁጭ ብለን እኛ ስራ ፈተን ከምንቀመጥ እንደነዚህ እንደነዚህ ስራዎችን እምንስራበት ብለው ቤታቸውንም አሁንም ከጎጆ ሳይወጡ ነገር ግን የዕለ ጥበብ ውጤቶች ገዳሙ መደገፊያ ገዳሙ መደጎሚያ የሚሆን እንደዚህ እንደለበስኩት የለበስኩትን ይሄ የእነሱ ምርት ነው። እንደነሱ ያሉ ኮፍያዎችን፣ ሌሎች ምርቶችን፣ የሀገር ባህል ልብሶችን ሳይቀር እየሰሩ የሚገኙበት ሁኔታ ነው ያው መቼስ ለምን ውዴታ ሳይሆን እንደነዚህ ነገሮች ግዴታ ነው። ለምን መንኩስ ስራ ሲፈታ ቆውን ቀዶ ይሰፋል ይባላል። ለምን ዝም ባለ ቁጥር ከስልጣን ፈተና እንዳይመጣበት ስራ መስራት አለበት። እውነት ነው። ነገር ግን የነዚህ ደግሞ ከጉድለታቸው ምንም ባልተመቸ መሆኑ ነው። ሁለተኛ መኝታ ያጡ ለመኝታ ይሰራንላቸው የተሰራላቸውን ቤት አይ፣ የለም እዚሁ እንትን ውስጥ ሆነን ትንሽ ስራ ሰርተን ገዳሙን እንደግፍ፣ ይሄ ተሽጦ ገዳሙን ይደግፍልን ብለው ስለሚሰሩ እንደው ይሄ ነገር ትንሽ ልቤን ነቅቶታል። ገዳማያኑ በጣም እጅግ እንደተመለከትከው በጣም አስከፊ ገጽታዎች ያሉበት ሁኔታዎች አሉ። ደግሞ ቦታው የበረከት ቦታ ነው፣ ደስ የሚል ደግሞ ቦታውን በረከትም አግኝተንበታል። እዛ ጋ ያየሃቸው የተመለከትካቸው ነገሮች ምን የታዘብከው ነገር አለ? በእውነቱ እነዚህ ስለ አገር ስለ ቤተክርስቲያን ስለ ዓለም ህዝብ ሁሉ ሌተቀን የሚጸልዩ ገዳማውያን አባቶችና እናቶች ያሉበት ስፍራ ነው። ነገር ግን እነሱ ስለኛ የሚጸልዩ የሚጨነቁ አባቶች በአታቸውን ስንመለከት ግን እጅግ በጣም በተጎሳቆለ ሁኔታ ውስጥ ነው የጸሎት ስፍራቸው ምቹ ባልሆነ ሁኔታ ውስጥ ነው። የአየር ንብረቱ እጅግ በጣም ሞቃታማ ነበር፣ በረሃማ ነበር እና ምቹ አይደለም። ቢያንስ እንኳን ያው ገዳማውያን ዓለምን ንቀው ከከተማው ኑሮ ወጥተው ከእግዚአብሔር ጋር ቀን ከሌት በጸሎት የሚያሳልፉ አባቶች ናቸው እና የጸሎት ስፍራቸው በአታቸው በተወሰነ መንገድ የተስተካከለ ቢሆን ኦርቶዶክሳውያን እንግዲህ ይህንን የመባን ሚዲያ የሚከታተሉ ኦርቶዶክሳውያን እንግዲህ የተሰምቷቸው የበኩላቸውን ኦርቶዶክሳዊ ግዴታቸውን መወጣት ቢችሉ እነዚህ ገዳማውያን አባቶችና እናቶች በአታቸውን መስራት ብንችል ብዬ ተሰምቶኛል። አዎ፣ ከዚህ በፊት እኔ መጥቼ አላውቅም፣ ለገዳሙ አዲስ ነኝ። ግን በስም ነበርም ማውቀው። ይሄ ገዳም በጣም መረዳት ያለበት ገዳም ነው። ብዙ እናቶች ብዙ አባቶች ያሉበት ትልቅ የጸሎት ቦታ ነው። በመላው ዓለም ያሉ ኦርቶዶክሳውያን በሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን መተው ከዚህ በረከት ተሳታፊ እንዲሆኑ ገዳሙን እንዲረዱ መተው ጸበልም እንዲጠመቁ የበኩላቸውን እንዲያረጉ በእግዚአብሔር ስም በፍቅር ቃል ጠይቃለሁ። ስለ እውነት ከሆነ ሌሎቹ ገዳማት ገና ስትገቡ ገዳሙ አጸዱ የተመቻቸ መሬት መኖሩ ቤት መኖሩ ተግባር ቤቱ የመኖሪያቸው የማረፊያቸው የጸሎት ስፍራቸው ሌላው የተመቻቸ ነው። የነዚህ ግን አንደኛ እንደው ከእንስሳት ማለት ከዚህ ከዶር አራዊቶች እንኳን ጦጣና ዝንጀሮ ለመሸሸግና ለመተኘት ቦታ ይፈልጋል ትንሽ። የእነሱ ግን ምንም ቦታ በሌለው ተረተር ላይ እንደው ያችን ጭረው በትንሽ ጎጆ ውስጥ መቆም መቀመጥ በማይቻልበት ቦታ ላይ መኖራቸው እጅግ ያስደንቃልና፣ እኔ ከሌላዎቹ ገዳም የተለየ የሆነብኝ ይሄ ነው። ይህን ደግሞ በሌላ መኮ ሳይል በስጋ ተጎድቷል ልንል እንችላለን፣ በመንፈስ ግን ከእግዚአብሔር ጋር በመከራ ውስጥ እያመለኩት ስለሆነ የሚደነቅ ገዳም ነው እያስባለሁ። ማገዝ አሁን የሚባለው ነገር መላው ኦርቶዶክሳውያን እንደ ግዴታ ነው ማሰብ ያለባቸው ብዬ ነው የማምነው። ምክንያቱም በተለያየ አቅጣጫ ተናገር ያለው ገዳማት ከሌሉ ሊቃውንት የሉም። ገዳማት ከሌሉ መጽሐፍት የለም። ገዳማት ከሌሉ ጸሎቱም፣ ጾሙም፣ ሀገርም የሚጠበቀው እውነት ለመናገር በነዚህ በነዚህ አባቶችና እናቶች ነው። የነዚህ ጸሎት ነው እኛን ሁሉ እየጠበቀ ያለው። መጀመሪያ ሰው ለራሱ ሲል ነው ይሄን ማድረግ ያለበት። እግዚአብሔር ሀገርም ያለ አንድ ጠባቂ አይተዋትም እንዲባል እንደነዚህ ያሉ ቅዱሳን አባቶች እናቶች ከሌሉ በቦታው የሚጸልዩ የሚያስታኩቱ እናቶች አባቶች ከሌሉ ሀገርም ልትጠበቅ አትችልም። ሃይማኖታችንም እየሰፋ ሊሄድ የሚችለው እንዲህ አይነት አባቶች ከገዳም ሲወጡ ነው። አባቶቻችን ራሱ ሊቃነጳጳሳት የምናገኘው ሊቃውንትን የምናገኘው ከዚህ በሚወጡት ነው። ስለዚህ ይሄ ግዴታ ነው፣ ግዴታ ነው እና ኦርቶዶክሳውያን ቀጣይ ታሪክን ለማስቀጠል ሃይማኖታችን፣ ቤተክርስቲያናችን እንዳትዘጋ ለማድረግ በማንኛውም ጊዜ ገዳም ላሉ አባቶች፣ እናቶች ትኩረት መስጠት አለበት ብዬ አስባለሁ። አሁን ያለ እዚያ ያየንበት ቦታ በጣም በችግር ውስጥ ነው ያሉት። ይህንን ገዳም የመርዳት ግዴታችን ስለሆነ እጆቻችሁን እንድትዘረጉ በልዑል እግዚአብሔር ስም በአባቶቻችን ስም እንለምናቸዋለን። ቦታው መልካ ምድሩ እንዳያችሁት በጣም አይመችም። እጅግ በጣም ብዙ ውጣ ውረዶች አሉበት። እንዲሁም ደግሞ የመነኮሳቱ ችግር በጣም የከፋ ነው። በአይን የሚታይ ነገር ነው። በአታቸው መጠለያ ለመኖሩ ዝናቡ፣ ፀሐዩ፣ ብርዱ እየተፈራረቀባቸው በዛች በሰሌን ጎጆ ውስጥ እየኖሩ ስለኛ የሚጸሉ አባቶቻችን ናቸው። እንዲሁም ደግሞ የውሃው ችግር በጣም ከፍተኛ ነው። በረሃ ከመሆኑ አንፃር ውሃ የለም በቦታው ላይ በጣም ረዥም ርቀት ሄደው ተጉዘው ውሃ ቀድተው ነው ህይወታቸውን እየኖሩ ያሉትና በጣም በጣም በጣም የሚደንቅ ስፍራ ነው። በተለይ የመነኮሳቱ ጽናት የምናየው ነገር ሁሉ በጣም የሚያስደንቅ ነው እውነት ለመናገር እና በቦታው ላይ በጣም ብዙ ገቢረ ተአምራት ሲደረግ አይተናል። በጸበሉ ጉራን ሲበሩ የታመሙ ሰዎች በአልጋ መጥተው እንዲሁ በእግራቸው ተራምዶ ሲመለሱ የሚታይበት ቅዱስ የሆነ ስፍራ ነው። በጣም እጅግ እጅግ እጅግ የእግዚአብሔርን ቸርነት የምናይበት የእግዚአብሔርን ምህረት ማዳን የምናይበት የምንመለከትበት ቅዱስ የሆነ ስፍራ ነው፣ ማር ሙትአንሳ ቅዱስ ሚካኤል ገዳም። ያው ካለው ችግር አንጻር ደግሞ እንግዲህ መነኮሳቱን እንድናግዝ ለመነኮሳቱ እንድንደርስ በዚ አጋጣሚ ያው መልእክታችን እናስተላልፋለን። እንግዲህ ሁሉም ሰው በቦታው ላይ መጥቶ በረከት እንዲያገኝ ቢሳለም፣ ያው አሁን ካለው ነባራዊ ሁኔታ በጣም የሰላሙ ጉዳይ አሳሳቢ ነው። ሰው እንደ ልብ የሚንቀሳቀስበት አይደለም። ነገር ግን ቦታው ላይ ምንም ሰው አይኖር እግዚአብሔርን ይዘው ስለሚኖሩ ዛሬም ተስፋቸው እግዚአብሔር ነው እና መነኮሳቱን እኛም በምንችለው መጠን ልናገዝ ልንደግፍ ልንረዳ ያስፈልጋል። በመላው ዓለም ይህንን መርሃ ግብር የምትከታተሉ መልእክታችን እንደ በዚህ አጋጣሚ እንዲደርሳችሁ እንፈልጋለንና እና ገዳሙን በማየት ገዳሙን በመርዳት እንድታግዙ አደራም ጭምር ነው መልእክት የምናስተላልፈው ሌላው ግን በጣም ያዘንኩበት ነገር በጣም እንዳልከው ቅድምም በረሃ ነው። መንገዱ ከስር እሳት ነው የሚነደው። በጣም በረሃ እንዴት እንዴት እንደሚገለጥ አላውቅም። እዛ ቦታ ላይ ያንን ችግር ተቋቁመው መጽናታቸውና ለእኛም ለሀገራችንም ለመላው ለዓለም ህዝብ መጸለያቸው እንደ በጣም የሚያስደንቅ ነው። ያው እንደተባለው ገዳም ሲባል ያው ግዴታቸው ቢሆንም አሁንም በቃ ገዳም ዓለምን ጥሎ የሄደ ሰው እንደዚህ አይነት ላይ ኑሮ ማሳለፍ ቢገባው፣ ግን መሰረታዊ ነገሮችን ግን ይፈልጋል። ለምሳሌ ውሃ ይፈልጋል። ግዴታ ነው እንጂ አሁን ገዳማውያን ስለሆኑ ሰለው ግዴታቸውን እኮ ልንል እንችላለን። ዓለም ግን መሰረታዊ ነገር እንኳን ያልተሟላበት መሆኑ ነው የነሱ የሚያስደንቀው። ሙሉ ሙሉ በጣም ቢተክሻ መግባት የማይችሉበት ሁኔታ፣ ገደሉ እንደዚህ ተንደርድሮ ሲወረድ ሊወደቅ የሚችልበት ሁኔታ በጣም ውሃ ለማምጣት የሚጠጡትን ውሃ ለማምጣት የሁለት ሰዓት ጉዞ ምናምን ተጉዞ መብራት ምንም የለም ጨለማ ነው አይተያይም እና ያንን ያንን ነገር ሳይ ልቤ በጣም አዝኗል በጣም መልካም እንግዲህ ያው ተመልካቾች እዚህም ቪዲዮ ላይ እንደምትመለከቱት የገዳማውያን ሕይወት በጥቂቱ ትመለከቱት አላችሁ ብዬ አስባለሁ ስለዚህ ሁላችንም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሁላችንም ኦርቶዶክሳውያን በመላው ዓለም የምንገኝ ኢትዮጵያውያን ኤርትራውያን ለዚህ ገዳም እርዳታ ልናደርግ ይገባል ይህንን ገዳም ደግሞ ስንጨርስ ሌሎችን ገዳማትም እንደዚሁ የመደገፍ ልምድ ይኖረናልና አሁን ተባብረን የሁላችንም ጭወት እዚህ ገዳም ላይ ነው ስለዚህ የዚህን ገዳም ጩኸት ላንዴና ለመጨረሻ ጊዜ ልናስቆም ይገባል። እና ሁላችንም የመኩላችንን ድርሻ እየተወጣን ገዳሙን እንድናግዝ በቅድስት ቤተክርስቲያን ስም በቅዱስ ሚካኤል ስም ጠይቃል። ተዋሕዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ